በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እያሳሰብን ወደ ቪዲዮችን እንቀጥላለን። ቪዲዮውን ጀምራችሁ ፋተውት እስከ መጨረሻው ይዩት። ወደ ትምህርታችን እሺ የዛሬ ቪዲዮአችን የሚሆነው እንግሊዘኛ ነው። እንግሊዘኛን ሰላምታ ስንቀያየር ማውራት ባለብን ሰዓት እንዴት እንደምናወራ ወይም ደግሞ እንግሊዘኛን እንዴት ኮሚኒኬት ማድረግ እንደምንችል የሚጠቅሙ ወይም ደግሞ የሚያስፈልጉን ቃላት ወይም ደግሞ አረፍተ ነገር ወይም ሴንቴንሶችን ይዘንላቸው ይመጣን እነዚህ እጥር ቅልጥፍ ባለ መልኩ ይዘንላችሁ መጥተናል። እነዚህ ደግሞ የሚሆኑት ሰላምታ ስንቀያየር፣ ነገሮችን ስንጠይቅ የምንጠቀምባቸው ቃላት ወይም ደግሞ ወርዶችን ነው፣ ይዘንላቸው የመጣ ወደ ትምህርታችን ወይም ወደ ቪዲዮችን ስንገባ ደግሞ ዲያሎግ ሮቤል ኤንድ ሄለን ይላል። ጭውውት ሮቤል እና ሄለን። እሺ ሃው አር ዩ ሄለን፣ ሄለን ሃው አር ዩ እሺ ሃው አር ዩ ሄለን፣ ሄለን እንደ ምን ነሽ ሄለን ብሎ ጠየቃት። እዚህ ጋ እኛ ሌሎቻችንም ለምሳሌ እዚህ ጋ ሃው አር ዩ የሚለውን ወርድ ወይም ደግሞ ሃው አር ዩ የሚለውን ሚለውን ቃል ይህንን ሃው አር ዩ የሚለውን ሴንቴንስ እንጠቀም ሮቤል በሚለው ፋንታ የእኛን ስም ወይም ደግሞ ሄለን በሚለው ፋንታ የእኛን ስም ተክተን፣ ለምሳሌ አበበ ቢሆን አበበ ቢሆን ይህ ሄለን ስም ደግሞ አልማዝ ቢሆን አበበ ምን ይላል? ሐዋሪዩ አልማዝ። ልክ እኛ እዚህ ጋ ሐዋሪዩ ሄለን ብሎ እንደጠየቃት ሐዋሪዩ አልማዝ ልክ ይህ ሐዋሪው የሚለውን ቃል ለሁሉም መጠቀም እንችላለን ማለት ነው። ሐዋሪዩ ሄለን ምን ብሎ ጠይቃት? እንደምነሽ ሄለን ብሎ ጠይቃት። እንደምነሽ ሄለን እሺ ይህንን ለማንኛውም ለሴትም፣ ለወንድም መጠቀም እንችላለን ማለት ነው። ሐዋሪዩ የሚለውን እንግሊዝኛውም ተመሳሳይ ነው። ሐዋሪዩ ነው የሚለው ያው እንግሊዘኛውን ማንበብ ከከበዳችሁ ወይም ደግሞ ላስቸገራችሁ፣ አማረኛውን አንበባችሁ እንድታነቡት ወይም ደግሞ እንግሊዘኛውን እያነበባችሁ አማረኛ ለሚከብዳችሁ ይህን እንድትጠቀሙ ብለን ነው እንጂ ሁለቱም ተመሳሳይ ነው። ይህም ሮቤ ሃዋርዩ ሄለን ነው የሚለው ይሄኛውም በተመሳሳይ ሃዋርዩ ሄለን ነው የሚለው እንደምነሽ ሄለን ማለት ነው። እሷ ደግሞ ሄለን ምን ብላ ትመልስለታለች? አይ አም ፋይን። እኔ ምን አለችው? እኔ ደና ነኝ። አይ አይ አም ፋይን አይ አ ፋይን እኔ ደና ነኝ። ሃው ኢዝ ኢት ጎይንግ ንግቤፋ ኢዝ ኢት ጎይንግ ሮቤል ምን አለችው? እንደምን ነሽ ሄለን፣ ሀው አር ዩ ሄለን፣ ሀው አር ዩ ሄለን ብሎች ጠይቃት። አይ አም ፋይን፣ እኔ ደህና ነኝ። ሀው ኢዝ ኢት ጎይንግ፣ አንተ እንዴ ነህ እኔ ደህና ነኝ። እንዴት ነህ ሮቤት? ብላ መለሰችለት። እዚህ ጋር ይህንም ለምሳሌ በተመሳሳይ አያም ፋይል የሚለው እኔ ደህና ነኝ ስለሆነ ሴትን ይሁን ወንድም ይሁን መጠቀም ይችላል ማለት ነው። አያም ፋይል። አያም ማለት እኔ ማለት ነው ፋይል ማለት ደግሞ ደህና እንደ ማለት ነው። አያም ፋይል እኔ ደህና ነኝ። አያም ፋይል። እሺ ሀው ኢዝ ኢት ጎይንግ እንዴት ነህ። ሃው ኢዝ ኢት ጎይንግ እንዴት ነህ። ይሄን በአንድ ላይ ጠቅለል አድርገን ስናነባው አይ አም ፋይን ሃው ኢዝ ኢት ጎይንግ ሮቤል አለች ሄለን። ይህኛው እንግሊዘኛው እና አማርኛውም ይሄ ተመሳሳይ ነው። እኔ ደህና ነኝ። እንዴት ነህ? ሮቤል አለች እሷ ደግሞ ማለት ነው። እሺ ይህን ጠቅለል ስናደርገው ወይም ደግሞ እጥር ባለ መልኩ ስናደረገው፣ ሃሪው ሄለን፣ ሮቤል ምናለ? ሃሪው ሄለን ሄለ አም ፋይን ሃው ኢዝ ጎይንግ ኢት። እኔ ደህና ነኝ። እንዴት ነህ ብላ መለሰችለት። እሺ ሮቤል አንተ እንዴት ነህ ብላ ስጠይቀው ምን ብሎ መለሰላት? እሱ ደግሞ ሃው ኢዝ ኢት ጎይንግ ብላ ስጠይቀው፣ ሮቤል ኖት ግሬት ሄለን ኖት ግሬት። ይህና ይህኛው ተመሳሳይ ንባብ ነው ማለት ነው። ይህኛው የአማርኛ ቃል ወይም ደግሞ የአማርኛ ጽሑፍ ይሁን እንጂ የምናነበውም እንዴት ነው? እንደ እንግሊዘኛው ነው ማለት ነው። ኖት ኤግሬት ኖት ኤግሬት ኖት ኤግሬት ምንም አልልም ሄለን ማለት ነው ነው ኖት ኤግሬት ምንም አለልም እ እሱ ምንም አልልም ብሎ ሲመልስላት፣ እሷ ደግሞ ምን አለችው ሄለን? ሎንግ ታይም ኖ ሲ ዩ ሎንግ ታይም ኖ ሲ ዩ ሎንግ ታይም? ኖ ሲዩ ለረጅም ሰዓት ምን አላልኩም አላየውህም። ሎንግ ታይም ኖ ሲዩ ለረጅም ሰዓት አላየውህም እያለችው ነው። ዌር ሃቭ ዩ ቢን የት ጠፍተ ነው። ለረጅም ሰዓት አላየውህም የት ጠፍተ ነው። ሎንግ ታይም ኖ ሲዩ ዌር ሃቭ ዩ ቢን ለረጅም ሰዓት አላየውህም የት ጠፍተህ ነው። ይህም በተመሳሳይ ለሴት ወይም ደግሞ ለወንድ የሚያግደው ወይም ደግሞ የሚከለክለው ነገር የለም ማለት ነው። ሎንግ ታይም ኖ ሲዩ የሚለው ለረጅም ሰዓት አላየሁህም የሚለው ማለት ነው። ሎንግ ታይም ኖ ሲዩ እሺ፣ ለረጅም አላየውህም እሱ ደግሞ ምን ብሎ ይመልስላታል ሎንግ ታይም ኖ ሲ ዩ ዌር ሃቭ ዩ ቢን ለረጅም ጊዜ አላየውህም የት ጠፍተህ ነው ብላ አስጠይቀው እሱ ምንድን ነው ያላት? ሮቤል አይ ሃቭ ቢን አውት ኦፍ ታውን አይ ሃቭ ቢን አውቶ ኦፍ ታውን አይ ሀቭ ቢን አውቶ ኦፍ ታውን፣ ምን ማለት ነው? ከከተማ ውጭ ነበርኩ። አይ ሀቭ ቢን አውቶ ኦፍ ታውን። እሷ ለረጅም ጊዜ አላየውህም፣ ወይም ደግሞ ሆዌር ሀቭ ዩ ቢን ብላ ስጠይቀው ከከተማ ውጭ ነበርኩ ብሎ መለሰላት ማለት ነው። አይሀቭ ቢን አውቶ ኦፍ ታውን። እናንተም ልክ አሁን ለምሳሌ ለእረፍት ሊሆን ይችላል፣ ወይም ደግሞ ለተለያየ ስራ ሁኔታ ሊሆን ይችላል። ከከተማ ወጣ ብላችሁ በቆያችሁ ሰዓት ጓደኛችሁ እንግሊዘኛ ተናጋሪ ሊሆን ይችላል፣ አለያ ደግሞ አማረኛ ማይችል እንግሊዘኛ ነገር ግን እንግሊዘኛ የሚናገር ጓደኛ ሲጠይቃችሁ፣ እናንተ ሁዌር ሀቭ ዩ ቢን ብሎ ይጠይቃችሁ ሎንግ ታይም ነው ሲዩ ለረጅም ሰዓት አላየውህም። ዌር ሃቭ ዩ ቢን ለረጅም ሰዓት አላየውህም። እናንተ ምን ብላችሁ ትመልሳላችሁ? አይ ሃቭ ቢን አውት ኦፍ ታውን፣ አይ ሃቭ ቢን አውት ኦፍ ታውን። ከከተማ ውጭ ነበርኩ፣ ከከተማ ውጭ ነበርኩ። እሺ ሮቤል ነው ለረጅም ጊዜ አላየውህም ነበር፣ ወይም ደግሞ ሎንግ ታይም ኖ ሲ ዩ ዌር ሃቭ ዩ ቢን ብላስጠይቀው ለረጅም ጊዜ አላየውህም፣ ለረጅም ጊዜ አላየውህም፣ የት ጠፍተህ ነው ብላስተይቀው፣ ምን ብሎ የመለሰላት? አይ ሃቭ ቢን አውት ኦፍ ታውን ከከተማ ውጭ ነበርኩ። እናንተ ምሄን ልክ ሮቤል በሚለው እና ሄለን በሚለው እናንተን ስም በመተካት መለማመድ ወይም ደግሞ መናገር ትችላላችሁ ማለት ነው። እሺ ከከተማ ውጭ ነበርኩ ሲላት ሷ ምን አለች? ኦኬ እሺ፣ ኦኬ አይ ሃቭ ኤ ናይስ ዳይ አይ ሃቭ ኤ ናይስ ዳይ ሮቤን። እሺ አይ ሃቭ ኤ ናይስ ዳይ ምን አለች? እሺ መልካም ቀን ሮቤን። እሺ መልካም ቀን ሮቤን። ለምሳሌ እናንተ ከጓደኛችሁ ጋር አብራችሁ አራችሁ ወይም ደግሞ አብራችሁ አርፍዳችሁ ቁርስ በልታችሁ ልትለያዩ ሲሆን፣ አይ ኦኬ እሺ አይ ሃቭ ኤ ናይስ ዴይ ምን መልካም ቀን እዚ ጋር ምልክ የሴትም የወንድም ሁለቱም አሁን፣ ለምሳሌ እዚ ጋር ሄለን በሚለው ሮቤል የሚለው ቢቀየርም ችግር የለውም ማለት ነው ምክንያቱም ዚጋ። የሴት ወይም የወንድ ብሎ የሚያመላክት ነገር እስከሌለው ድረስ ማለት ነው። ኦኬ አይ ሃቭ ኤ ናይስ ዳይ አለችው። እሺ እሺ፣ መልካም ቀን እሺ፣ መልካም ቀን እሺ። ሮቤል ደግሞ ምን አላት? እሺ መልካም ቀን ስትለው አይሃ ኤናይስ ዳይ ብላ ስትለሷ እሱ ምን አለ? ቴንኪዩ አመሰግናለሁ። ቴንኪዩ ዘሴምቱ ዘሴም ቱ ዩ ቴንኪዩ ዘሴምቱ ዘሴም ቱ ዩ ሄለን ምንድን ነው ያላት እሱ? እሺ አመሰግናለሁ፣ ላንችም እንደዚያው። ቴንኪዩ አመሰግናለሁ፣ ዘሴምቱ ዩ ላንችም እንደዛው እሺ፣ እሱ ደግሞ ላንቺም መልካም ቀን ወይም ደግሞ ላንቺም ጥሩ ቀን ይሆንልሽ አመሰግናለሁ ብሎ ነው የመለሰላት ማለት ነው። እሺ፣ እንደዚህ እያደረጋችሁ እነዚህ ሮቤል ኤንድ ሄለን በሚለው የእናንተን ስም እየተካችሁ መለማመድ ወይም ደግሞ መጻፍ ትችላላችሁ። ለዛሬ ዘንድላችሁ የመጣን ቪዲዮ ሽን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን ለመማር ቴሌግራም በዋትስአፕ በኢሞ በሌሎችም ሶሻል ሚዲያዎች መማር መከታተል ትችላላችሁ። ከታች ባለው ስልክ ደውሉልን። በሌላ ቪዲዮ ውስጥ ተምንገናኝ ለዛሬ ዘንድ ላችሁ የመጣን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ።